ሰላም ጤና ይስጥልን ክቡራን ተመልካቾቻችን እና አድማጮቻችን፣ ዘውዱ መንግስቴ ነኝ። ከዚህ ከአገር እንግሊዝ አሁን የዘውዱ ሾው አጫጭር ዜናዎችን አቅርብላችኋለሁ። አብራችሁን ቆዩ። በቅሚያም እርሶቹን እንሆ፣ ጠቅላይ ሚኒስትሩ የአምቡላንስ ጩኸት ረበሸኝ ሲሉ ተናገሩ። የመንግስት ሚዲያም ሀሰተኛ ዘገባቸው ተጋለጠ። ድምፃዊም በአገዛዙ ታፍኖ ወደ እስር ቤት ወረደ። በጎንደር ውጥረቱ እጅግ በጣም ነግሷል ተባለ። ሕወሓት ለዳግም ጦርነት በመነሳቱ መግለጫ ወጣበት። የኢቢሲ ቴሌቪዥን ጋዜጠኛም ከስራ ታገደ አሜሪካ የአስራ ሁለት ሀገር ዜጎችን ወደ ሀገራቸው እንዳይገቡ እግድ ጣለች አሁን ወደ ዝርዝር እንሄዳለን አብራችሁን ቆዩ አቸፈር ሆ ብሎ መነሳቱ ተገለጸ አሁን ፋኖ ላይ ከስልጠና ከመውሰድ በዘለለም እያንዳንዱ ማህበረሰብ ገበሬው ጭምር ጦርነቱ መግባቱ ታውቋል። ያቸፈር ባለግል ትጥቅ ሆኖ ላይ መለስ አሁን ወደ ጦርነቱ መግባቱ ነው የተገለጸው። ያቸፈር ባለግል ትጥቅ በአንድ በመተማም ነው ጠላትን ድባቅ እየመታ እንዳለ መረጃዎቹ የሚያመላክቱት። ከዚህ በኋላ የምንቀበጥበት አንድም ጉዳይ የለንም ሲሉ ገልጸዋል። የአማራ ፋኖ ብሔራዊ ጎጃም አገው ምድር ክፍለ ጦር በአቤ ጉበኛው ብርግር ስር የሚገኙ ባለ ግል ትጥቅ ከአርበኛው ጋር በጋራ ጠላትን እየደመሰሱት እንዳለ ነው የተገለጸው። አርሶ አደሩ በንቅናቄ በመውጣት ይህንን ጉዳይ በስርዓት በመቃወም በስንቅ በትጥቅ ከማገዝ ባሻገርም ፊት ለፊት ጠላት ጋር በመፋለም ጠላትን በአንድነት እየደመሰሰ እንዳለ ነው የተገለጸው። አሁን ወደኋላ የሚያስመልሱ ምንም ጉዳዮች የሉንም። ትግላችን ጊዜን አጠናክረን እንቀጥላለን ሲሉ ነው የገለጹት ፋኖቹ። ጎንደር ውጥረቱ ነግሷል። መፈናፈኛ ነው የጠፋው። የብልጽግና ኃይሎች እጅግ ከፍተኛ ጭንቀት ውስጥ መግባታቸውን የተገለጸው ተልኳችንንም አሳክተናል ብለዋል ፋኖቹም የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ነው። አገዛዙ በጎንደር ከተማ ዕቅድ ይዞት የነበረውን አደባባይ አስገዳጅ ድጋፍ ሰልፍ፣ የአደባባይ ፌስቲቫል፣ ስብሰባና ሌሎችም ዝግጅቶች እንዳይሳኩ የሚደረጉ የተጠጠና ወታደራዊ ተልኩ በመፈጸም የጠላትን ውጥን መና አስቀርተን በትነነዋል ሲል ነው ተናገረው። አሁን ትግሉ ጠንክሮ ቀጥሏል፣ ወደፊት እየገሰገስ ነን ሲሉ ነው የገለጹት። ፋኖቹ ለዝግጅቱ በርካታ ገንዘብ ፈሰስ በማድረግ ሽርጉድ ሲል እየሰነበተው፣ አገዛዙ ጎንደር ላይ እቅዱን ሙሉ በሙሉ ከሽፎበታል ብለዋል። ተመስገን ጥሩ ነው የተባለ አደርባይ አለቃው አብይን ጨምሮ በወገናችን መከራ ሊሳለቁ ያደረጉትን ዝግጅት ከሕዝባችን ጋር በመተባበር አምክነን አሳፍ አሳፍረን በትነዋቸዋል ሲሉ ነው ፋኖቹ የገለጹት። አዲስ የተመሰረተው የአማራ ፋኖ ብሔራዊ ኃይል ጎንደር ዳግማዊ ቴዎድሮስ አንደኛ ኮር የተመረጡ ኢላማዎችን ነጥሎ በመምታትም ስኬታማ ኦፕሬሽን በሁለት ቀናት በአስራ ሁለት ቦታዎች በወታደራዊ ግጅ በመፈጸም የጠላትን እቅድ በመቀልበስ ስኬታማ አፈጻጸም ተግባራዊ አድርጓል ሲሉ የገለጸው፣ ለመላው የጎንደር ህዝብና ሰራዊታችን ምስጋና ይድረሰው። በቀጣይም የበለጠ ለመስራት በቅንጅት መስራት አጠናክረን እንቀጥላለን። ህልውናችንን በተባበረ ክንዳችን የአማራ ጎንደር ቀጠና ዮሐንስ ንጉሴ ሙጬ በዝርዝር ጉዳዩን አብራርቶታል። ትግሉ አሁን እየጠነከረ ነው፣ ወደኋላ የማይመለስበት ጉዳይ መሆኑ ሊታወቅ ይገባልም ተብለዋል። የመንግስት መገናኛ አውታሮች የውሸት ዘገባዎች መጋለጣቸው ቀጥሏል። አጋር ያጣው የአገዛዙ ልሳን ሁለተኛ መረጃ ማሰራጨቱ በተለይም የኢትዮጵያ ዜና አገልግሎት የአስር ዘገባ እርምት እንዲደረግበትም እናት ፓርቲ በደብዳቤ ጠይቆታል። ለኢትዮጵያ ዜና አገልግሎት በጻፈው ደብዳቤ የአዲስ አበባ ፖሊት ፖለቲካ ፓርቲዎች የጋራ ምክር ቤት በአዲስ አበባ ከተማ አስተዳደር ከንቲባ ጋር ግንቦት 5 2017 ዓ/ም ስብሰባ እንደነበረው በመግለጽ ይህ የተሳሳተ ዘገባ አቅርበሃል ሲል ነው ኢዜአ ኢትዮጵያ ዜና አገልግሎትን የተቻው። በተለይም በደብዳቤው ላይ በዝርዝር እንዳብራራም ከሆነ ፓርቲያችን በዚህ ስብሰባ ላይ በአቋም ተወካይ ላለመወከሉና ወስኖ ያልተሳተፈበት ሲሆን በእለቱ ድርጅታችሁ በተረጋገጠ ይፋዊ የፌስቡክ ገጹ ላይ በመድረክ አስተያየታቸውን የሰጡት የእናት ፓርቲ ዋና ፀሐፊ ክፍለ ማርያም ሙለ ጌታ በመዲናዋ እየተከናወነ ያለውን የልማት ስራዎች የከተማውን ገጽታ የቀይሩ መሆናቸውን ተናግረዋል በሚል ዘገባ ሰርቷል። ፓርቲያችን በአቋም ባልተገኘበት ስብሰባና እንደዚህ ያለ ኃላፊነት በፓርቲያችንና በሌሎችም ሁኔታዎች ይህን የመሰለ የፈጠራ ዘገባ ሆን ተብሎ ሀሰተኛ መረጃ ለማስተላለፍና ምናልባትም ህዝቡን ለማደናገር እየተሰራ አድርጎ ይቆጠረዋል። ስለሆነም የዘገባው ሀሰተኛ በአግባቡ ተገልጾ ተገቢው የርምት እርምጃ እንዲደረግ እንዲሁም ይፋዊ ይቅርታ እንዲጠየቅበት እንጠይቃለን። እግዚአብሔር ሀገራችን ኢትዮጵያን፣ ህዝቧን ይጠብቅ በሚል መግለጫውንም ጽፏል። ለኢትዮጵያ ዜና አገልግሎትም ጉዳዩ እንዲያውቀው አደርገዋል። ድምፃዊ በቁጥጥር ስር መዋሉ ተገለጸ። መብሬ መንግስቴ ነው በአገዛዙ ሰራዊት ታፍኖ ከተወሰደ በኋላ አዲስ አበባ የካ ክፍለ ከተማ ሾላ ገበያ ፖሊስ ጣቢያ ታስሮ እንደሚገኝ ለመረዳት የተቻለው። አርቲስቱ ከዚህ ቀደም አስር ዓመት በላይ ከኖረበት ቤቱ በማንነቱ ምክንያት ለገጣፎ በሚገኘው ህጋዊ ቤቱን አፍርሰው በግፍ ያፈናቀሉ ሲሆን በደብረ ብርሃን የአማራ ባህል ወግ የሚያስተዋውቅበት ቤትም ከፍቶ ለማስመረቅ ቀነ ቀጠሮቹን ቀጠሮቹን እየጠበቀ ባለበት ነው በመንግስት አጋቻ ኃይሎች ታፍኖ የተወሰደው በተለይም በዚህ በዝግጅቱ እንደነበረና በሙዚቃ ወጣቱን ይቀሰቅሳል በሚል ነው። ውሃ በማያነሳ ምክንያት እንደታፈነ መረጃ ምንጮቹ የገለጹት። እጅግ ያሳዝናል። ምንም ጉዳይ በሌለው ጉዳይ ላይ እንደዚህ የአማራ ልጆችን እያፈኑ አሁንም መከራና ስቃይ እያዋሉባቸው እንዳለ ነው የተገለጸው። በአገላል በአገዛዙ ለመታፈን አማራ መሆን ብቻ በቂ ነው። ባለሀብት፣ አርቲስት፣ የህግ ባለሙያ፣ ሐኪም ወይም በየትኛውም ዘርፍ የተሰማራ ማንኛውም ሰው አማራነት የመታሰሪያ የመሳዳጃ እና የመገደያ ካርዱ በሆነበት ዘመን ላይ ነው አሁን ያለ ነው። ብዙዎቹ ስቃይና መከራ ውስጥ እየገቡ ያለበት ሁኔታ አሁንም አልተቀየረም። ፋኖ ትግሉን አጠናክሮ የቀጠለው ያለ ምክንያት እንደሆነ ሊታወቅ ይገባልም ተብሏል። ሕገወጥ የህወሓት ቡድን ለሌላ ዙር የጦር ወረራ ዝግጅቱ ላይ መሆኑ ተገለጠ። ማ የጠለምት አማራ ማንነት አስመላሽ ህግ ወጡን የህወሓትን ቡድን ለዳግም ደንፍ አፋሳሽ ጦርነት የሚዳርገውን ዝግጅት አጥብቀን እንቃወማለን ሲል መግለጫ አወጣ። ሰላማዊ የማንነት ታጋይ እንደ ጠለምት አማራ ህዝብ ያለበት ውስጣዊና ውጫዊ ሁኔታ አሳሳቢ የሆኑ በመጥቀስ ነው ባለስድስት ነጥብ ያቋም መግለጫ ያወጣው። ህወሓት በተደጋጋሚ ጊዜ በንጹሐን ላይ የሚወስደውን እርምጃ እስካላቆመ ድረስ አደጋዎቹ የከፉ ሊሆኑ እንደሚችል ነው በዝርዝር ያስቀመጠው። በዚሁም መሰረት በተለይም በህወሓት ፕሪቶሪያ ከፈረመው ባለ አስራአምስት አንቀጽ ሰነድ ውስጥ ሙሉ ለሙሉ ትጥቅ እንደሚፈታና ተዋጊዎቹ በሙሉ ወደ ታድሶ ማሰልጠኛ ካምፕ እንደሚገቡ ስምነት አስገዳጅ ቢሆንም ይህ በአግባቡ አልተፈጸመም ሲል በዝርዝር አስቀምቶታል። በሌላም በኩል የዋለት ወታደራዊ ስልጠናዎች በቀጠሉ የታጠቀ ቡድን እንቅስቃሴ ለሌላ ዙር የጦር ወረራ የሚደረገውን ዝግጅት እያጠናከረው ቀጥሏል ሲል የገለጸው ድርጅቱ ከዚህ መሰል ዳግም ጥፋት መንገድ የማስቆም ስራ በፌዴራል መንግስቱ በኩል እንቅስቃሴዎችን ግምት ውስጥ ገባ ሁኔታዎች ሊያመጡ በሚችሉበት አደጋ መፍትሄ ካልተሰጠ ችግሩ በቁጥር ውጭ የከፋ አደጋ ያመጣል የሚል ስጋት አለንም ሲል ነው የገለጸው። የጠለምታ አማራ ህዝብ ራሱን በራሱ የሚያስተዳደር ህጋዊ መንግስት መብቱ የሚጨፈልቅ መልኩ ወደ ዳግም ጦርነት የሚያገባ እንቅስቃሴ እንዳለ ትደርሰበታል። ወደ ዳግም የባርነት አገዛዝ ለመውሰድ ሁኔታዎችን የማወሳሰብ ሴራ ሸፍጦች አሁንም ቀጥለዋል። በተለይም መንግስታዊ ያልሆኑ ድርጅቶች መያድ ስም የሚፈጽመው ተግባራትም አሳስበውናል። ስለሆነም ይህ ጉዳይ ጥንቃቄ ሊወሰድ ይገባል ብለዋል። በሌላም በኩል የፌዴራልና የክልል መንግስታት ከዚህ በፊት በተስማሙበት መሰረት ለዘላቂ ሰላምና ልማት ሲባል በትግራይ በአማራ ክልል አወዛጋቢ ብሎ ከጠራቸው አንዱ የጠለምት አማራ ህዝብ በሚኖርበት ሶስት ወረዳዎች ነው። ችግሩ በዘላቂነት መፈታት አለበት ሲል በዝርዝር በመግለጫው አስቀምጧል። ጋዜጠኛው ከስራ መታገዶ ተገለጸ በአማራ ክልል ለመስክ ስራ በወጣበት ወቅት ነው በታጣቂ ኃይሎች ከደረሰበት እገታ በኋላ ያለውበት ሁኔታ እና ከቴሌቪዥን መስኮት ለረጅም ጊዜ የጠፋውበት ምክንያት ለማወቅ ተደጋጋሚ ተከታታይ ጥያቄዎች ደርሰውኛል ይላል ጋዜጠኛው በቅድሚያ አስባችሁ ለጠየቃችሁኝና ከልብ አመሰግናለሁ ስላለውበት ሁኔታ መረጃ ለሌላችሁ ወደ ኢትዮጵያ እና ፕሮግራሙ ተከታታዮች በሙሉ ሲል ነው ያለበትን ሁኔታ የገለጸው ጋዜጠኛው አዎ ታግቼ ነበረ፣ ስቃይና መከራ ውስጥ ቆይቼ ይሁን ግን ከስራ እግድ ነው የተሰጠኝ ሲል ገልጿል። ከባልደረቦቼ ጋር በስራ ላይ ሳለን ነው ከደረሰብን የአስራ ሶስት ቀናት እገታ መልስ ከዚያ መከራ ጋር ተያይዞ ከኢቢሲ ተቋም በኩል ማናቸውም ባልጠበቅ ነው መልኩ ከስራ የመሰናበቴ ደብዳቤ ደርሶኛል። እዚህ እዚያም የገጠመኝ ሁኔታዎች ልባዊ ሐዘን ይፈጥራል። አልሐምዱሊላህ መጽናናትን አላጣሁም። በአሁኑ ሰዓት ምንም እንኳን ሙሉ አቅምና ጉልበት ባይኖረኝም ጉዳዩ ፍርድ ቤት እንዲታይልኝ እንቅስቃሴ ጀምር ያለው የሁሉም ልባዊ ወዳጆች ጥያቄ ድጋፍ አይለኝይላለሁ ይላለሁ ሲል ነው የገለጠው። ለስራ ተልእኮ መከራና ስቃ ውስጥ የገባው ይህ ወጣት ጋዜጠኛ ጠቅላይ ሚኒስትር አብይ አህመድ ወደ ውጭ ኢሮፕ በወጣሁበት ጊዜ እጅግ በሚያሳዝን ሁኔታ በርካታ የአምቡላንስ ጩኸት ረበሸኝ ሲል ተናገረ። በአምቡላንስ ጩኸቱ የተረበሽኩት እዚህ ያላየሁትና ያልሰማሁት ነገር የገጠመኝ ይህ ያሳዝናል ሲል እንዲህ ሲል ተናግረዋል። አውሮፓ ጉዞ ነበር እና በዚህ ቆይታ አንድ የሚገርም ነገር አስተዋልኩ። እዚህ በጣም በንጽጽር ብዙ አምቡላንስ ስለማይጮህ መሰለኝ፣ አውሮፓ በጣም ይረብሽ ነበር። ከአንድ ቦታ አንድ ቦታ ሲካሄድ አምቡላንስ ይጨዋል። አምቡላንሱ ብቻውን አይደለም፣ የእሳት አደጋ መኪና ያለው ሞተር ሳይክሎች አሉና ጩኸት ነው። ወደዚያ ጩኸት ወደዚህ ጩኸት ነው፣ እና በጣም ይረብሻል። ተደጋጋሚ አጋጠመኝ። ዝም ብል ሞከርኩ፣ ግን የበዛ ሲሄድ ጎኔ የነበረው ሰው የ የአምቡላንስ ጩኸት ረበሸኝ ያለው አብይ አህመድ ይሁን እንጂ በአውሮፓ የገጠመው የአደለም የሚቀበለው አቶ የሚያናግረው አቶ ስለመመለሱ ምንም ትንፍሻ አላለም። ይህን ጉዳይ በተመለከተ በዝርዝር በቀጣይ ዝግጅታችን ላይ ይዘን እንቀርባለን። ኢቢሲ በህዝቡ ዘንድ ተወዳጅና ተመራጭ ሚዲያ ሆኗል ሲል የዲሽ ባለሙያዎች ገለጡልኝ ይላል ውሸት የማይሰለቸው ኢቢሲ የኢትዮጵያ ብሮድካስት ኮርፖሬሽን በህዝቡ ዘንድ ተወዳጅ እና ተመራጭ ሚዲያ መሆኑን ነው የድሽ ባለሙያዎቹ ገለጹልኝ ሲል እየተናገረው ለመሆኑ ይህ ጣቢያ ማን ያዳምጠዋል ማንስ ይከታተለዋልና ነው ይህንን መግለጫ የሰጠው ኢቢሲ ሲሉ ብዙዎቹ ተችተውታል በተለያዩ ቦታዎች ድሽ የሚሰሩ ባለሙያዎች በኢትዮጵያ ብሮድካስቲንግ ኮርፖሬሽን በመገኘት የተቋሙን የስራ እንቅስቃሴ መልከታም አድርገዋል ነው የሚለው በሪፖርቱ ባለሙያዎቹ የኢቢሲን ሚዲያ ኮምፕሌክስ ተዘዋረው የጎበኙት ሲሆን ከኢቢሲ ዋና ስራ አስፈጻሚ ጌትነት ታደሰ ጋርም መነጋገራቸውን አክለው ገልጸዋል። ይሁን እንጂ ህዝቡ ኢቢሲን የሚወድበትና የሚከታተልበት ሁኔታ እንደሌለ የተታወቀ በተለይም የዲሽ ሰራተኞቹ ይህንን ተናገሩ ብሎ የውሸት ዘገባ ለማቅረብ ለምን እንደፈለገ አልገባንም ሲሉ መግለጫውን አጣጥለውታል። የቤንዚል ዋጋ ባለበት ይቀጥላል ተባለ። ኪሮሲን፣ ናፍጣ ከግንቦት ሰባት ጀምሮ ከባለፈው ወር የመሸጫ ዋጋ ጋር ሲነጻጸር የአራት ገደማ ጭማሪ ያሳየ ሲሆን ከመቶ ሀያ እስከ ዘጠና አራት ብር እንደሚሸጥ ነው የተወሰነው። በተመሳሳይ ቀላል ጥቁር ናፍጣ እና ከባድ ጥቁር ናፍጣም ከባለፈው ወር የመሸጫ ዋጋ የሶስት ገደማ ጭማሪ ማሳየቱ ግን ተጠቁሟል። ትራምፕ የኤርትራ እና ሶማሊያን ጨምሮ ከአስራ ሁለት ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚገድብ አዋጁን ፈረመ። ፕሬዚዳንት ትራምፕ ነው በተለይ አመሻሽ ላይ የፈረማቸው አዋጆች እንደሚገልጹት ከሆነ የብሔራዊ ደህንነት ስጋትን ለመቀነስ የሚል ከነዚህም ሀገራት ዜጎች በልዩ ልዩ ሁኔታ ካልተፈቀደ በስተቀር አሜሪካ እንዳይገቡ እግድ ጥያለው ሲል የገለጸው እግዱን የጣልኩበት ዝርዝር ጉዳዮችም እንደገለጸው ከሆነ በተለይም በአፍሪካ ካሉ ሀገራት በርካቶቹ የተካተቱ ሲሆን ከእነዚህም አስራ ሁለት ሀገራት አፍጋኒስታን፣ ሚያንማር፣ ቻድ፣ ኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሄያት፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳን፣ የመን ሲሆኑ በከፊል ደግሞ የተጣለባቸው ሰባት ሀገራት ዜጎች ደግሞ ቡሩንዲ፣ ኩባ፣ ላኦሶ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታን እና ቬንዙዌላ መሆናቸው ታውቋል። ዋይት ሃውስ ባወጣው መግለጫ ትራምፕ ወደ ሀገራቸው መጥተው እኛን ሊጎዱ ከሚፈልጉ አደገኛ ውጭ ተዋናዎች አሜሪካንን ለመጠበቅ የገቡት ቃል እየፈጸሙ ነው። ፕሬዚዳንቱ ትራምፕ ሁልጊዜም ለአሜሪካ ደህንነት የሚጠብቅ መልኩ ይሰራል ሲሉ ነው የተናገሩት። አሜሪካ በፀጥታ ምክር ቤት የቀረበውን የጋዛ ተኩስ አቁም የውሳኔ ሀሳብ ውድቅ አደረገችው። ዩናይትድ ስቴትስ በጋዛ ቅድመ ሁኔታ የሌለ እና ቋሚ የተኩስ አቁም እንዲደረግ የሚጠይቀው የተባበሩት መንግስታት የጸጥታው ምክር ቤት ረቂቃዎች ነው የሻረችው፣ አልቀበልም ስትል ያውቅችውም። በተባበሩት መንግስታት የአሜሪካን አምባሳደር ውሳኔን የሰላም ስምምንን ለማምጣት የሚደረገውን ዲፕሎማሲያዊ ጥረትም ያስተጓጉላል ነው የተባለው። ይህንን ያጣጣላችውን ነገር ሁልጊዜም አሜሪካ ተገቢነት የሌለው ነው። ሌሎች ሀገሮች በጋራና በአንድነት መስራት አለመቻላቸው ያመጣው ችግር እንደሆነም ነው የተገለጸውም። ኤርትራ የቃላት ምልልሱ ከኢትዮጵያ ጋር አሁንም ጠንክሮ ቀጥሏል። የኢትዮጵያ ብልጽግና ፓርቲ ደጋፊዎች እና ተሳዳቢዎች የኤርትራን የሆነን ነገር ሁሉ በመተቸት ተጠምደዋል። የኤርትራ ማስታወቂያ ሚኒስትር የማነ ገብርአል ናቸው ይህን የተናገሩት የማነ የብልጽግና ደጋፊዎችና ተሳዳቢዎች የኤርትራን ጥንታዊና ዘመናዊ ተረክ በመከለስና በማዛባት ኤርትራ የቀጠናውን ደህንነት እንዲጠበቅ የምታራምድ ፖሊሲ የኢኮኖሚ ደረጃዋን አምቃ እምቅ አቅሟን ዝቅ አድርገዋል እያሉ ሲሆን በተደጋጋሚ ጊዜያቶች በተለይም በብልጽግና ሰዎች የሚነሱት ሀሳቦችን አጣጥለውታል፣ ተችተውታል። ይህ ሊሆን የማይገባ ነው በተደጋጋሚ ጊዜ የኤርትራን ሉዓላዊነትና አንድነት የሚሽሩ ጉዳዮችን የማንቀበለው ነው ሲሉ ነው የተናገሩትም። የዚህ ሁሉ መነሻው የሚጣረቅ የባህር በር ፍላጎት ነው እያሉት እየማነ በቀጠናው ዘላቂ እድገትን ሊያመጣ የሚችለው ዓለም አቀፍ ህግ ሲከበር መሆኑን በአጽንኦትም እንዲሁ ተናግረዋል። የማነ ይህንን አስተያየት የሰጡበትን መከላከያ ሚኒስትር አይሻ መሐመድ አገር ብሎ ለመጥራት የሚያስቸግሩ አገራት ስለ ኢትዮጵያ ለመናገር መሞከራቸው እየተለመደ ባህሪ መሆኑን እናውቃለን በማለት በተዘዋሪ ፕሬዝዳንት ኢሳያስን ከተቹ በኋላ መሆኑ ነው ይህ ሀሳብ የመጣባቸው አሁንም ፈጣን በተለያየ ጊዜ የሚሰጡትን ጉዳዮች በተመለከተ የኤርትራ መንግስት በዝምታ እንደማያልፈውም አክለው ተናግረዋል። ይህ የተዛባ መረጃዎች በምንም ጉዳይ ቢሆን የኤርትራን ሉዓላዊነት የሚዳፈሩ ነገሮችን በችልታ አናያቸውም ሲሉም ተናግረዋል። የዓለማችን ትልቁ ድንኳን በከተማ ትልቅ ሚና ሰራ ተባለ። ከመላው ዓለም የተወጣጡ ሙስሊሞች የህይወት ዘመናቸው ህልም የሆነው ሀጅን ለማስፈጸም ለቀናት የሚቆዩበት የእስላማዊ ወንድማማችነት እና አንድነት በተግባር የሚታይባቸው ብቻ ሳይሆን ታሪካዊ ቅዱስ ስፍራ እንደሆነ ነው የተገለጠው። በርካታ የእምነቱ ተከታዮች ወደ ሰዑድ አረቢያ በሚጓዙበት ጊዜ የሚያደርጓቸው ሃይማኖታዊ ጸሎቶች እጅግ ጠቀሜታ እንዳለውም ነው የተናገሩት። በምናደርጋቸው እንቅስቃሴዎቻችን ላይ ሁሉ በጉዳዩ የሚመለከ ምልክቱ የመንግስት ኃይል የሚያደርገው እገዛም እጅግ ጠቃሚ እንደሆነም ተናግረዋል። ከአምስቱ የእስልምና መሰረቶች አንዱ የሆነው ሀጅን ለመፈጸም ወደ መካ የሚጓዙ ሙስሊሞች ተቀብላ የምታስነግደው የዓለማችን ትልቁ የድንኳን ከተማ ሚና በርካታ መግለጫዎችም አሏት ነው የተባለው። ከተማዋ 2.5 ሚሊዮን ስኩዌር ሜትር ስፋት ያላት ሲሆን ከመካ በስተ ምስራቅ 6 ኪሎ ሜትር ርቀት ላይ በመካና በአረፋት ተራራ መካከል የሚገኙ ሜዳ ስፍራ ውስጥ ትገኛለች ተብሏል። ይህንንም ከሀራም መስጊድ ከአምስት እስከ ስድስት ኪሎ ሜትር ትርቃለች። በአንድ ሶስት ሚሊዮን በላይ ሰዎችን መያዝ የሚችለው ዘመናዊ ማቀዝቀዣ የተገጠመላት ከአንድ ሺህ በላይ ዘመናዊ ድንኳኖችም አሏት። የሀጃጆች ጊዜ ማረፊያ የእና የሀጂ ስነስርዓት መከናወኛ ቅዱስ ስፍራ መካከል ተጠቃሽ እንደሆነችም ነው የተገለጠው። ክብራንት መልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህ መስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናባታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩትን የዘውድ መንግስት የነበርኩ መልካም ጤና